ሰላም ሰላም የጌታ ጸጋና ሰላም ይብዛላችሁ። በዓለም ዙሪያ የምትገኙ በጌታ የተወደዳችሁ ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ እኔ ወንድማችሁ ፕሮፌት ብሩክ ወደፊታችሁ በአንድ ዜና መጥቻለሁ። በጣም እጅግ ደስ በሚል የእግዚአብሔር መገኘት ባለበት የእግዚአብሔር እጅ በሚንቀሳቀስበት በሚሰራበት ለእድገታችሁ ለአገልግሎታችሁ ለእናንተ መቀጠል ቁልፍ የሚሆን አንድ የጌታን የእግዚአብሔርን ድምፅ ይዤላችሁ መጥቻለሁ። በዚህ መልእክት ከኔ ጋር አጭር ደቂቃን በማሳለፍ እግዚአብሔር በሰጣችሁ ስራ እግዚአብሔር በሰጣችሁ አገልግሎት እግዚአብሔር በሰጣችሁ እንቅስቃሴ እግዚአብሔር በሰጣችሁ አገር በጣም ትልቅ ድል አስመዝግባችሁ የምታልፉበት የ2018 ቁልፍ የሆነ መልእክት ይዤላችሁ መጥቻለሁ። ከዚህ በፊትም አንዳንድ ጊዜ እንደዚህ እግዚአብሔር መልእክቶቹን ስሰጠኝ ወደ እናንተ ፈጠን ብዬ እንደሚደርስ ዛሬም ደግሞ ይህንን መልእክት ወደ እናንተ ለማድረስ እጅግ መንፈሴ ስለፈጠነ እግዚአብሔር በላይ ላይ ባስቀምጠው በጸጋው ምሪት ወደ እናንተ መጥቻለሁ። የእግዚአብሔር መንፈስ ዛሬ እናንተ በምትኖሩት ኑሮ እናንተ በምትሰሩት ሥራ፣ በእናንተ አገልግሎት ክብሩን ሊገልጥ ይፈልጋል። በየትኛውም ሁኔታ ውስጥ ላላችሁ ሰዎች ተሳክቶላችሁ እየቀጠላችሁ ላላችሁም አያልተሳካልኝም ይሄ ጉዳይ መቀየር አለበት ይሄ ነገር መስተካከል አለበት በሚል ጸሎትና ትግል ውስጥ ላላችሁም ለእናንተም ትልቅ ከእግዚአብሔር ዘንድ ሰማይን አቋርጦ አልፎ ደመናትን አልፎ የመጣውን መልእክት ይዤላችሁ መጥቻል። ዛሬ የምትሰሙት ይሄ መልእክት ዝም ብሎ እንደሰማችሁ በጆሯችሁ እንደተሰማ የሚቀር አይደለም። ነገ የሆኖ በአይን የሚታይ ነው። ይህንን መልእክት ከሰማችሁ ደቂቃ ጀምሮ ህይወታችሁ ላይ ትልቅ ለውጥ መታየት ይጀምራል። በረከት መታየት ይጀምራል። ትልቅ እድገት ማደግ ትጀምራላችሁ። ይህንን መልእክት የዛሬውን፣ ወደ እናንተም ወደ ልጆቻችሁም ወደ ሙሉ ቤተሰቦቻችሁ ወዳላችሁበትም አገር ስልክ ድምፅ ብቻ አድርጌ አይደለም የምናገረው ምልካው ከዚህ መልእክት ጋር የእግዚአብሔር ክንድ ወደ ቤታችሁ ይገባል። ከዚህ መልእክት ጋር እግዚአብሔር ብርቱ እጅ ወደ ቤታችሁ ይሄዳል። ከዚህ መልእክት ጋር የኑሯችሁን መልክ የሚቀይር የስራችሁን መልክ የሚቀይር የእንቅስቃሴያችሁን መልክ የሚቀይር ከዚህ በፊት ያለውን የማይመጥናችሁን ነገር አስወግዶ ውጤታማ እንቅስቃሴ የሚያስጀምራችሁ የእግዚአብሔር ታላቅ ኃይል እናንተን ያገኛል። በየተኛውም ስራ ላይ ካላችሁ፣ ከቻላችሁ እየሰራችሁ ይህን ድምፅ እግዚአብሔር የተናገረኝን ከኔ ጋር ስሙ። ደግሞ የተኛውም ነገር ላይ ካላችሁ፣ በየተኛውም ቦታ ካላችሁ፣ ባላችሁበት ቦታ ሆናችሁ በዚህ ቴሌቪዥን መስኮት በኋላ ላይ ነው የምጸልየውን ጸሎት አብረን እስክንጸልይ ድረስ ደግሞ ይሄ መልዕክት እንዳያመልጣችሁ በደንብ እየሰራችሁም ቢሆን እየጸለያችሁም ቢሆን ባላችሁበት ቦታ ይህንን መልእክት ከኔ ጋር እስከ መጨረሻው ተከታተል። በዚህ መልእክት ያለው ታምራት ያለው በረከት የሚያገኛችሁ እናንተን ነው። ነገር ግን አንድ እናንተ በዚህ መሀል አንድ ነገር ለእናንተ አስቀድሜ የሚነግራችሁ ነገር ለእናንተ፣ እየሰማችሁ ይህንን መልእክት ለምትወዱ ቤተሰቦቻችሁ፣ ለጓደኞቻችሁ፣ ለወዳጅ ዘመዶቻችሁ በጌታ ላሉትም በጌታ ላልሆኑትም ጭምር ይህን መልእክት ላኩ። አሁኑኑ ሼር አድርጉ በምትችሉት መንገድ ይህንን አገልግሎት ሼር ማድረግ ትልቅ አገልግሎት ነው ይህንን ሼር በማድረግ የአንድ ሰው ነፍስ ትታደጋላችሁ ለአንድ ሰው በር ትከፍታላችሁ አንድ መሆን ያለበት ነገር እንዲሆን ምክንያት ትሆናላችሁ እግዚአብሔር ይባረካችሁ ወደ መልእክቱ ከኔ ጋር ፈጠን ብለን እንገባለን። የእግዚአብሔርን ቃል ሁለተኛ ነገሥት ምዕራፍ ሁለት ከቁጥር 19 ያለውን ቃል አነባለሁ የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደሚታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድርቱም ፍሬዋን ተጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበትም ምንጭ ወጥቶ ጨውን ጣለበትና አለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሻለሁ። ከዚህ በኋላ እግዚአብሔርም እንዲህ ይላል፣ ይህን ውሃ ፈውሻለሁ። ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ ኤልሳይም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል ይላል በዚህ መልእክት ያለውን ትልቁን ቁልፍ የሆነውን ነገር ከኔ ጋር በደንብ ተከታተሉኝ የየርኮ ሰዎች የሚኖሩት ኑሮ ጥሩ ነበረ ከተማይቷም ጥሩ ናት ጥሩ ኑሮ እየኖሩ ናቸው ጥሩ ከተማ ውስጥ ናቸው ሰዎቹ የሚኖሩት ከተማይቷ መልካም ናት ሁሉ ነገሯ መልካም ነው ነገር ግን ውሃው ክፉ ነው ይላል። ውሃው ክፉ ስለሆነ ውሃውን የሚጠጣ በውሃው የሚታጠብ ውሃውን የሚጠቀም የተኛውም ነገር ይጨነግፋል። ይሄ ጭንጋፋ የጀመረው ከውሃው ነው የጀመረው። በጣም የሚገርም ነገር ስሙ ሰዎች ሁልጊዜ ጉዳት እንዲያስተናግዱ እንድንጎዱ እንድመቱ፣ እንዲጠቁ፣ ጥቃት እንዲደርስባቸው ጠላት መጥቶ ውሃው ላይ የራሱ የሆነውን መንፈስ አሳርፏል። ሚመታቸውን፣ የሚያስጨነግፋቸውን፣ የሚቀጣቸውን በተስፋ የሚጠብቁትን ሁሉ የሚያበላሸውን ነገር ውሃ ላይ አስቀምጧል። ውሃው ፍሬውን ወደ መምታት ደረጃ ደርሷል ለምንድነው ያኔ መንፈሱ ሄዶ ውሃውን የተጠቀመው ውሃውን ሰው በቀንም በምሽትም ይጠቀማል የሚታጠቡት በውሃ ልብስ የሚያጥቡት በውሃ ምግብ የሚሰሩት በውሃ ነው ለሁሉ ነገር ከብቶቻቸው የሚጠጣው ውሃ ነው እነሱም ልጆቻቸው የሚጠቀሙት የዛች ከተማ ውሃ ነው ያንን ውሃ የማይጠቀም ሰው የለም አንድ ቤተሰብ ውሃውን በቀን ብዙ ጊዜ ይጠቀማል ውሃውን በተጠቀሙ ቁጥር የዛ ከተማ ህዝብ በብዙ ጭንጋፋ ይመቱ ነበር ውሃው በሆነ ነገር የሚመለስ አይደለም የእግዚአብሔር ጠልቃ ገብነት ካልመጣ፣ የእግዚአብሔር እጅ ካልተገለጠ፣ እግዚአብሔር መፍትሄም ካልሰጠ፣ ውሃው ላይ መንፈሱ የጀመረው እንቅስቃሴ እጅግ የሚያጠቃ ነው። ምድርቷ ፍሬውን ትጨነግፋለች። ለምን? መንፈሱ ውሃ ላይ አርፏል። ለሁሉ ነገር የመኖር ምክንያት የሆነውን ውሃን መንፈሱ የራሱ አድርጓል፣ ተቆጣጥሯል፣ ማርዛማ አድርጓል፣ ጭንጋፋውን አሳርፏል። ከዛ የተነሳ ሰዎች ሲጎዱ ከቆዩ በኋላ ኤልሳ ጋር መጡና መልእክት አስተላለፉ። ለኤልሳ አንድ ነገር ተናገሩ። ለኤልሳ ጌታችን ሆይ እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው። ምድርቷ ፍሬውን ትጨነግፋለች። በዚህ ከተማ ላይ ፍሬ አልባ መሆን ጀምረናል። ፍሬ እያጣን ነው። ነግደን ሰርተን ተምረን ተንቀሳቅሰን ፍሬ እያጣን ነው ብሎ ለኤልሳ ሲናገሩ ኤልሳ የእግዚአብሔር ጸጋ ያለበት መፍትሄ የሚሰጥ የእግዚአብሔር መንፈስ ያለበት ሰው ነው። እግዚአብሔር የሚጠቀምበት ሰው ነው። ነቢዩ ኤልያስ ወደ ሰማይ ከተነጠቀ በኋላ በእጥፍ መንፈስ እግዚአብሔርን ማገልገል የጀመረ የእግዚአብሔርን እጅ የተሸከመ በእግዚአብሔር ክብር የሚመራ በእግዚአብሔር መንፈስ የሚመራ መውጣቱም መግባቱም በታምራት የሆነለት ነቢይ ነው። እግዚአብሔር በሱ በሚሰራበት መንፈስ ካልሆነ፣ እግዚአብሔር በሱ ላይ ባስቀመጠው ጸጋ ካልሆነ ለውጥ እንደማይገኝ ስለሚያውቁ እሱ ጋር መጥቶ ጌታችን ወይ የዚች ከተማ ኑሮ መልካም ነው ውሃው ግን ክፉ ነው፣ ምድርቷ ፍሬም ትጨነግፋለች ብሎ ሲናገሩ፣ እሱ አዲስ ማሰራው አምጡልኝ አላቸው። አመጡለት። እዛው ላይ ጨው ጨምሩበት አለ። ጫውን ጨምሮ ሰጡት። ከዛ በኋላ ውሃው ወዳለበት ወደ ምንጩ ጋር መጣና ኤልሳ ጫውን ጨመረበት ይላል። እንዴ ተናገረ፣ እግዚአብሔር እንዴ ይላል አለ፣ እነሆ ይህንን ውሃ ፈውሽ ያለው፣ ከእንግዲህ ወዲህ ሞትና ጭንገፋ አይሆንበትም አለ። ያችን ከተናገረ በኋላ ዳግም ጭንገፋው ሊሰለጥን አልቻለም፣ ሊሰራ አልቻለም፣ ሊጎዳቸው አልቻለም።

ውሃው እስከ ዛሬ ድረስ ተፈውሷል ይላል። ተፈውሶ ነው የቀረው። ዛሬ በጌታ በኢየሱስ ስም ኑሯችሁ ተፈውሶ ይቀራል፣ ቢዝነሳችሁ ተፈውሶ ይቀራል፣ አገልግሎታችሁ ተፈውሶ ይቀራል። እናንተና የእናንተ የሆነ ነገር በሙሉ ተፈውሶ ይቀራል። አንድ ነገር ስሙ። በጣም ብዙዎቻችሁ በዚህ ቃል መሰረት ራሳችሁን ስታዩ፣ ለእድገቴ ይሆናል ብላችሁ የገባችሁበት ከተማ እንዳታድጉ ይዋጋል። ለበረከቴ ይሆናል ብላችሁ የሄዳችሁበት አገር እንዳታድጉ እንዳትባረኩ ጀርባ እንዲሰጥ የሚያደርግ መንፈስ ከተማውን መቆጣጠር የቻለ እርግማን ዛሬ በጌታ በኢየሱስ ስም ከተማችሁን ይለቃል። እዚህ ኢትዮጵያ ውስጥ ሆናችሁ ከሆነ ቀበሌ የሆነ ወረዳ ወጥታችሁ ከሆነ ወረዳ የሆነ ዞን ላይ ሄዳችሁ ከሆነ ዞን ደግሞ ወደ ሆነ ክልል ሄዳችሁ ቦታ ቀያይራችሁ ብትሞክሩም የሚከተላችሁ ጭንገፋ በኢየሱስ ክርስቶስ ስም ዛሬ ከእናንተ ተቋርጧል። እዚህ ኢትዮጵያ ብዙ ዋጋ ከፍላችሁ በዛም በዚህም ብላችሁ ያላችሁን ጊዜ፣ አቅማችሁን፣ እውቀታችሁን፣ ገንዘባችሁን መስዋዕት አድርጋችሁ፣ ሳውዝ አፍሪካ የገባችሁ፣ አረብ ሀገር የገባችሁ፣ ጣሊያን የገባችሁ፣ ካናዳ የገባችሁ፣ ጀርመን የገባችሁ፣ እንግሊዝ የገባችሁ በጠራውትና ባልጠራውት በብዙ አገር ያላችሁ ቅዱሳን አሁንም ዋጋን በመክፈል ላይ ያላችሁ የቀኑ የሳምንቱ የወሩ የዓመታት እንቅስቃሴ በህይወታችሁ ላይ ፍሬ እንዳያሳይ ለውጥ እንዳያመጣ የተከለከላችሁ ሰዎች የእናንተ በሆነ ምንጭ ላይ ጠላት ያሳረፈውን ጭንገፋ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር አንስቷል። እየሄዳችሁ ካለበት መንገድ ላይ እየሰራችሁ ካላችሁበት ስራ ላይ እግዚአብሔር ጠላት ያሳረፈውን ጭንገፋውን ከዚህ ደቂቃ ጀምሮ አንስቷል። የምትጓዙት መንገድ አሁን ተፈውሷል። የምትኖሩት ኑሮ አሁን ተፈውሷል። የምትንቀሳቀሱት ቢዝነሳችሁ አሁን ተፈውሷል። ድርጅታችሁ አሁን ተፈውሷል። ሙያችሁ አሁን ተፈውሷል። እውቀታችሁ ማይንዳችሁ አሁን ተፈውሷል። በእናንተ ቤተሰብ የተማሩትን የሚነግዱትን፣ ሙያ ያላቸውን፣ እውቀት ያላቸውን መዋጋት በሚችልበት መንገድ ፈልጎ አቅዶ ቀጥሮ ተዘጋጅቶ ታጥቆ እየመጣ የሚዋጋችሁ በኢየሱስ ክርስቶስ ስም እግሩ በቆመበት ጭንቅላቱ እስኪቆም ዛሬ ወድቋል። 2018 ከዚህ መስከረም ወር ጀምሮ ትንብት በእናንተ ላይ አወራው የሚያታግላችሁ ጭንጋፋ ተመቷል። በመታገል አይደለም ከዚህ በኋላ የምትቀጥሉት፣ በታምራት በማደግ በመጨመር በመስፋት በምታደርጉት እንቅስቃሴ ሁሉ ፍሬያማ በመሆን በብዙ ስኬት በመታጀብ ትንቀሳቀሳላችሁ። የእናንተን እንቅስቃሴ የእናንተን መውጣትና መግባትን እግዚአብሔር ከዚህ ሰዓት ጀምሮ ፈውሷል። ሰዎችን ውሃ ላይ ከተቀመጠ ዞትር ሊጎዳቸው እንደሚችል ሂሳብ ሰርቶ ነው መንፈሱ መጥቶ ውሃውን እየተቆጣጠረ ውሃውን በተጠቀሙ ቁጥር ውሃው ላይ አርፎ መነሻውን ውሃ አርጎ ሲያጠቃቸው የኖረው። አሁንማ የአባቶች አምላክ እግዚአብሔር የጠላቶቻችሁን ማረፊያ ስፍራውን አፍርሷል። መነሻ ቦታውን እግዚአብሔር መጥቶታል። ከዛሬ ጀምሮ በባንክ ቤት ሲስተም ላይ በእናንተ አካውንት ላይ ያረፈ ጭንገፋ በእናንተ አካውንት ላይ የተቀመጠ ሲስተማችሁ ላይ ያለ ሲስተሙ ላይ የተቀመጠ ጭንገፋ በኢየሱስ ክርስቶስ ስም ተነስቷል። በእናንተ ቢዛ ላይ፣ በመኖሪያ ፈቃዳችሁ ላይ፣ በምትሰሩ ስራ ላይ ትግል ለማምጣት ሲስተሙ ላይ የገባ ጣልቃ የገባ የሚታገል ዋጋ የሚያስከፍላችሁ ታስፋ የሚያስቆርጣችሁ በኢየሱስ ስም ፈጽሞ ተመቷል። ደስ ይበላችሁ። የሚያታግለው እንዳይገጥማችሁ እግዚአብሔር ከፊታችሁ በክብር አልፏል። ምንጫችሁ ተፈውሷል። በተፈወሰ ኃይል፣ በተፈወሰ ሚራፍ መኖር ትጀምራላችሁ። በተፈወሰ መንፈስ ንቀሳቀስ ትጀምራላችሁ። ይኸው በኢየሱስ ክርስቶስ ስም ለእኔ ይሆናል ብላችሁ በገባችሁበት ከተማ ላይ ተከትሏችሁ ሄዶ የጀመራችሁትን ነገር ሁሉ የሚያበላሽ ከተማችሁን ለቋል። ሳውዝ አፍሪካ፣ አውሮፓ፣ ካናዳ፣ ጀርመን፣ እንግሊዝ፣ ቤልጅየም፣ ዱባይ፣ ሳውድ አረቢያ በኢየሱስ ክርስቶስ ስም ጣሊያ፣ ዛሬ እናንተ ላይ ቃላ ወጣሁ። ሆላንድ፣ ከተማችሁ ነጻ ሆኗል። በእናንተ መኖር ምክንያት እናንተንም ሌሎችንም የሚዋጋቸው አሁን ከተማውን ለቋል። ከዚህ በኋላ ያን ያልተሳካልኝም በሚል ጭንቀት አትመላለሱ። አሁን ተሳክቶልኛል ብላችሁ ውጡ፣ ስሩ፣ ነግዱ፣ ተማሩ፣ ቀጥሉ፣ ተንቀሳቀሱ። እግዚአብሔር ከዚህ በኋላ በብዙ ፍሬ ይባርካቸዋል። ፍሬ አልባ የሚያደርጋችሁ ጸጋችሁ ላይ የሚነሳ አገልግሎታችሁ ላይ የሚነሳ ንግዳችሁ ላይ የሚነሳ ሙያችሁ ላይ የሚነሳ ትዳራችሁ ላይ የሚነሳ የእናንተ በሆነ ነገር ሁሉ ላይ በቁጣ የሚነሳ አለቃውም ጭፍራውም ተመቷል። ነገያችሁ ከጭንጋፋው እጅ ወጥቷል፣ በበረከት ወደ እጃችሁ ገብቷል። ቀጣይ ቀናችሁ፣ ቀጣይ ሳምንታቶች፣ ቀጣይ ወራቶች እና ቀጣይ አመታቶች በብዙ በረከት ወደ እጃችሁ ገብቷል። ከዛሬ በኋላ ተራራ የሚሆን ቀን የሚያታግላችሁ ጊዜ አይገጥማችሁ። የተሸነፈ ቀን እጅ የሰጠ ቀን ፍሬ ያለበት ቀን ጭንገፋ የማይከሰትበት ቀን ከፊታችሁ አለ። አትፍሩ። አሁን ውጡ፣ አሁን ውረሱ፣ አሁን ጀምሩ፣ አሁን ተንቀሳቀሱ። እየሰራችሁት መሀል ላይ የቆመ ቤታችሁ እስከ ጥግ እስከ መመረቅ ይቀጥላል። የገቢ ምንጫችሁን ደጅ የሚዘጋ በኢየሱስ ስም ተመቷል። ከዚህ በኋላ ትናንትና ካላችሁ አጀንዳ የተሻለ አጀንዳ አውጡ፣ የተሻለ እቅድ አውጡ። አልችልም እንድትል ያደረገ ተመቷል። ትችላላችሁ። እግዚአብሔር በእናንተ የጀመረውን በእናንተ ይጨርሳል። ሁሌ እንድትጎዱ ምክንያት ሆኖ የቆየውን የተሰወረውን ጠላታችሁን እግዚአብሔር ዛሬ በብዙ ይቀጣል። በኢየሱስ ክርስቶስ ስም አዳዲስ ነገር እንግዳ የሆኑ ነገሮችን በክብር ወደ እናንተ ቤት ጠርቻለሁ። ወደ እናንተ አካውንት ጠርቻለሁ። ወደ እናንተ ቢዝነስ ጠርቻለሁ። የእናንተ የሆነውን ነገር ማበላሸትን የለመደውን መንፈስ ገደለው እግዚአብሔር። አንዳንድ ሰዎች ደግሞ አሁን ትልቅ ለውጥ የምታገኙበት አንድ መንገድ ልንገራችሁ። እግዚአብሔር በመጀመሪያ እናንተንም ነፃ ያወጣል፣ ነገሮቻችሁንም ነፃ ያወጣል። ጠላት አንድ ሰውን ጉዳይ መቆጣጠር የሚጀምረው ያንን ግለሰብ መቆጣጠር ከቻለ በኋላ ነው፣ ወደ ነገሮቹ እጅ የሚዘረጋው። እችን ነገር ከኔ ጋር በደንብ ተከታተሉ። የብዙዎቻችሁ መልእክት ነው ይሄ። መጸላይ ጀምራችሁ ያቆማችሁ፣ አገልግሎት ጀምራችሁ ያቆማችሁ፣ በመንፈሳዊ ነገር እድገት ገና እየመጣ ያለ በሆነ ድካም የተያዛችሁ ሰዎች ጠላት እናንተን መቆጣጠር ሲችል የእናንተ የሆነውን ነገር በሙሉ ለመቆጣጠር ቅርብ ይሆንለታል። መጀመሪያ ያቆማችሁትን ጸሎት ያቆማችሁትን አገልግሎት ያቆማችሁትን ከእግዚአብሔር ቃል ጋር የምትወስዱትን ጊዜ አሁን እንደገና አንሱ። በብርታታችሁ ዘመን የተበቀላችሁት ጠላት በድካማችሁ ዘመን ሊበቀላችሁ ስለሚፈልግ በነገሮቻችሁ ከመጨነቅ በላይ ወደ ራሳችሁ ተመለሱ። አሁን መጸለይ ጀምሩ፣ ካቆማችሁበት ቀጥሉ። ማገልገል ጀምሩ፣ ካቆማችሁበት ቀጥሉ። በአንዳንድ ሰዎች ያለው ትልቁ ጭንቀት እኔ ሁሉ መከራ ስደርስብኝ እግዚአብሔር ለምን ዝም ይላል? በዝምታም ውስጥ እግዚአብሔር ስራ ይሰራል፣ ሲያወራም ይሰራል። አሁን ተነሱ። ከዚህ ቃል በኋላ የአምስት ደቂቃም ይሁን የአስር ደቂቃም ይሁን የተኩል ደቂቃም ይሁን የአንድ ሰዓትም ይሁን የአንድ ቀንም ጸሎት ይሁን ጀምሩ። መጀመሪያ ራሳችሁን አነሳሱ። በመንፈስ ለውጥ አምጡ። በሕይወታችሁ ላይ እናንተን ጠላት መፍራት ሲጀምር ከእናንተ ዙሪያ መሸሽ ስጀምር የእናንተ የሆነውንም ነገር በሙሉ ለቆ ይሸሻል። አሁን ኮቴያችሁ በምድር መክበድ አለበት። አሁን ከአፌ የሚወጣውን ቃል ሴጣን መፍራት አለበት። እናንተ የምትናገሩት ቃል ለሴጣን ጦር መሆን አለበት። የሚያቃጥል እሳት መሆን አለበት። የሚቆርጥ ሰይፍ መሆን አለበት። የሚወጋ ፍላጻ መሆን አለበት። ከእናንተ አፌ የሚወጣ ቃል። ለዛ ደግሞ በእናንተ ሕይወት ላይ ከእግዚአብሔር ጋር ትልቅ ሕብረት ያስፈልጋል። አንድ ምሳሌ ልስጣችሁ። አንድ ስፖርት የሚሠራ ሰው አንድ ስፖርት የሚሰራ ሰው አስር ኪሎ ሜትር ባንድ አይሮጥም። አስር ኪሎ ሜትር ሮጦ መዳሊያ የሚሸለም ወርቅ የሚሸለም ሰው ገና ሲጀምር በመጀመሪያው ቀን አስር ሜትር ሮጦ ሊደክም ይችላል። ለምን? ገና መነሻ ላይ ስላለ አምስት ደቂቃ ዛሬ ጸልያችሁ ከሆነ ነገ አስራ አምስት አርጉ፣ በሚቀጥለው ሰላሳ አርጉ። በሂደት የሚመጣ ነገር ነው። መንፈሳዊነትም ብስለት ይፈልጋል። ቶሎ እጅ አትስጡ። ብቻችሁ መጸለይ ካቃታችሁ ለመንፈሳችሁ የሚመጅ የእግዚአብሔር ነገር ያለበትን አንድና ሁለት ሰው ቅጠሩ። ጸልዩ። ከቤተሰቦቻችሁ ጋር ተንበርከኩ። ከእረፍታችሁ ሰዓት ደቂቃዎቹንም ቢሆን በአምላካችሁ በእግዚአብሔር ፊት ውደቁ። ከእግዚአብሔር ቃል በአንድ ቀን አንድ ምዕራፍ አንብቡ የእግዚአብሔር ቃል በሙላት ይኑርባችሁ የምለው የእግዚአብሔር ቃል የተጻፈው ለሰባኪዎች ብቻ አይደለም እግዚአብሔር ሰው አድርጎ ለፈጠረን ለእኛ ለሁላችን ነው ወደ እግዚአብሔር ተጠጉ ወደ መገኘቱ ተጠጉ በኢየሱስ ክርስቶስ ስም በዚህ ባረኳችሁ የትም አገር የምትገኙ ኢትዮጵያውያንና ኤርትራውያን አሁን ዛሬ ጸልያለሁ በኢየሱስ ክርስቶስ ስም የእናንተ እግር ባረፈበት ከተማ ከዛሬ ጀምሮ ጭንገፋ አይሆንም። ከተማውን የሚፈውስ የእግዚአብሔርን ጸጋ በእግሮቻችሁ ኮቴ እንዲሰራ ኃይል እንድታገኙ ዛሬ በዚህ ቴሌቪዥን መስቶት በኢየሱስ ስም ባረኳችሁ። ምድራችሁ በኢየሱስ ስም ተፈውሳ ትቅር። የእናንተ የሆነ ነገር ሁሉ ተፈውሶ ይቅር። ዛሬ ልጸልይ በጌታ በኢየሱስ ስም በየትኛውም ዓለም ለምትገኙ ለቅዱሳን ከዛሬ ጀምሮ የህይወታቸው ሚራፍ ከማንኛውም ጭንገፋ ነፃ ሆኖ እንዲቀጥል በኢየሱስ ስም ጸልያለሁ። ባላሰባችሁት ነገር እየመጣ የሚመታችሁ የጠላት በትር ከዚህ ደቂቃ ጀምሮ በኢየሱስ ስም ከእናንተ ላይ ተሰበረ። ትላንትና በተመታችሁ በጠላት በትር፣ በጭንጋፋ በትር፣ በሞት በትር፣ በድህነት በትር፣ በክሳራ በትር ዳግም ጠላታችሁ በእናንተ ሕይወት እንዳይመጣ እንዳይመታችሁ በክርስቶስ ደም ሸፈንኳችሁ። እናንተንም የእናንተ የሆነውንም ነገር በሙሉ ከጠላታችሁ ቁጥጥር ነፃ የሚያደርግ የእግዚአብሔርን ሞለኮታዊ ኃይል በላያችሁ ላይ ጠርቻለሁ። ከዚህ በኋላ ምስሩ ስራ እንዲሳካላችሁ የልጆቻችሁ አእምሮ ለትምህርት ለስራ ለመንፈሳዊ ነገር በኢየሱስ ክርስቶስ ስም የተከፈተ እንዲሆንላቸው ጸልያለሁ። የልጆቻችሁን አእምሮ የሚጠቀም ጭንገፋ ሰባል የእናንተ የሆነውን ነገር ሊጠቀም የሚፈልግ የጭንገፋ መንፈስ በኢየሱስ ስም ከዚህ ሰዓት ጀምሮ ታሳብረዋል፣ በተሰበረበት ቀርቷል። ዳግም ሕይወታችሁ በየተኛውም አይነት በጠላት ቁጣና እቅድ አይመታም። በኢየሱስ ደም ተሸፍናችኋል። አሁን የእናንተ ነገር በክብር ይቀጥላል። ከኔ ጋር እየጸለያችሁ እዚህች ጋር ፎዝ አርጉ ና ሄዳችሁ፣ አጠገባችሁ ካለም ያዙ ከሌለም አንድ ውሃ በእጃችሁ ያዙ፣ እንጸልይበት። በጌታ በኢየሱስ ስም ጠላት ያኔ ኤልሳ በሚያገለግልበት ዘመን ውሃው ላይ ጭንጋፋ አሳርፎ ኤልሳ አል ሲያወጣበት፣ ጨው ሲወረውርበት መንፈሱ ውሃውን መልቀቅ ከቻለ ዛሬ ደግሞ እኔ በእናንተ ሕይወት ላይ ኢየሱስን ጠርቻ፣ ያለው እናንተንም ነገሮቻችሁንም ጭንገፈው ለቋል። ነገር ግን በዚህ ውሃ አንድ ጸሎት የሚጸልይላችሁ ሰዎች አላችሁ። ያዙ ከኔ ጋር ይንዋ በጌታ በኢየሱስ ክርስቶስ ዛሬ በሩቅም በቅርብም ላላችሁ ለኢትዮጵያውያን፣ ለኤርትራውያን፣ ለቅዱሳን፣ ለቤተሰቦቻችሁ ሙሉ ፈውስ የሚሆን ጤናቸው ላይ ያረፈውን ከርስ የሚሰብር እጃችሁ ላይ መልካም በመሰለ ነገር እየተላኬ በእናንተ ጉዳይ ላይ ያረፈውን ጭንገፋን የሚሰብር የልዑል ጸጋ በዚህ በእጃችሁ ባለው ውሃ አልፎ እንድሰራ ጸልያለሁ። ይህንን ውሃ ይዛችሁ ስጠጡ ከጤናችሁ ላይ ኤችአይቢ፣ ካንሰር፣ የኩላሊት በሽታ፣ የጮጋራ በሽታ በጤንነታችሁ ላይ ያረፈ ጭንገፋ፣ መካንነት በኢየሱስ ክርስቶስም እንድሰበር፣ በእጃችሁ ባለው ውሃ ላይ የልዑል አምላክ የእግዚአብሔርን ኃይል ጠርቻለሁ። የሰላም አለቃን የእግዚአብሔርን መንፈስ ጠርቻለሁ በዚህ ውሃ ላይ ኃይሉን እንድገልጥ መንፈስ ቅዱስ ክብሩን በዚህ ውሃ እንዲገልጥ ኃይሉን እንዲገልጥ እንዲሰራበት ለፈውስ እንዲያደርግላችሁ ለጤናችሁ ፈውስ፣ ለኢኮኖሚያችሁ ፈውስ እንዲያደርግላችሁ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ ብዙ ለውጥ እንዲከተላችሁ ምክንያት አድርጌአለሁ። እግዚአብሔር ሰምቷችኋል። በክብር ቀጥሎ ተከናወኑ። በኢየሱስ ስም አሜን። አሁን ይህን ውሃ ከኔ ጋር የተጸለየበትን ይህንን ውሃ የሚያማችሁ ሰዎችም ጠጡ፣ ለፈውሳችሁ ይሆናል። አንዳንድ ሰዎች በህይወታችሁ ላይ የኢኮኖሚ ለውጥ ያጣችሁ ሰዎች ከዚህ ደቂቃ ጀምሮ ይሄ ለምልክት ነው የሚሆነው። ቁጭ ባላችሁበትም በቆማችሁበትም እጃችሁን ታጠቡ እንደዚህ። በኢየሱስ ክርስቶስ ስም ህይወታችሁ ከዛሬ ጀምሮ ከጭንጋፋ ነፃ ሆኗል። ኢትዮጵያ ያላችሁ ምድርቷ ከጭንጋፋ ነፃ ሆናለች። በጌታ በኢየሱስ ስም ኤርትራ ያላችሁ አገራችሁ ምድራችሁ ትውልዳችሁ ሁሉ ከጭንገፋ ነፃ ሆኗል። ከዚህ ቀን ጀምሮ እናንተን ሊመታችሁ ተዘጋጀ በትር ሁሉ ተሰብሯል። ወደዚህ ሊመታችሁ ሙከራ የሚያደርገውን ወደዛ እየመታችሁ ትኖራላችሁ። በየትኛውም ውጭ አገር በየትኛውም ዓለም ያላችሁ ከፀሐይ መውጫ እስከ ፀሐይ መግቢያ ያላችሁ በኢየሱስ ስም አገራችሁ ምድራችሁ እንዲሁ ተፈወሰች። ለብዙ ክብር ትበቃላችሁ። ደስ ይበላችሁ። ጭንገፋው አይከተላችሁም። በእጃችሁ ያለው ትንሹ ነገር ወደ ብዙ ነገር ያድጋል። አንዱን ወደ መቶ በኢየሱስ ስም አባዛው፣ መቶ ወደ ሺዎች እንዲበዛ፣ ሺዎች ወደ ሚሊዮኖች እንዲበዛ፣ ሚሊዮኖች ወደ እልፍ እንዲበዛ በኢየሱስ ክርስቶስ ስም ባረኳችሁ። መፈወሳችሁ ከዛሬ ጀምሮ ለብዙዎች ይሰማል። ተዘጋጅታችሁ በምስጋና ጌታን እያከበራችሁ በአጭር ቀን ውስጥ በዚህ ሚዲያ ላይ አንዳንዶች በምትችሉት መንገድ ምስክርነታችሁን ለማቅረብ ተዘጋጁ። ተከናወኑ፣ ተባረኩ። እግዚአብሔር ከእናንተ ጋር ነው። በሰላም ቆዩ። መልካም ጊዜ እመኝላችኋለሁ። ሌላ ጊዜ በአጭር ቀን ውስጥ እግዚአብሔር በምሰጠን በሌላ መልዕክት እንገናኛለን። እንወዳችኋለን። በዚህ አጋጣሚ ደግሞ እዚህ ኢትዮጵያ ውስጥ ያላችሁ በሌላ ሀገርም በሩቅም ያላችሁ ከኢትዮጵያ ውጭ ያላችሁም ይኸኛ ቸርች ፕሮግራም ደርሳችሁ ለመገልገል ስትፈልጉ ማክሰኞ ከጠዋቱ አራት ሰዓት ጀምሮ ሙሉ ቀን፣ እሁድ ከጠዋቱ ሶስት ሰዓት ጀምሮ ሙሉ ቀን፣ በሽተኞች ይፈወሳሉ፣ ትልልቅ ታምራት ይሆናል፣ ወንጌል ይሰበካል። እግዚአብሔር በብዙ ክብር እየተገለጠ ነው። ይህንን ፕሮግራም መታችሁ ተካፈሉ። በአሁኑ ሰዓት የጨለመው ዓለም እያደረገ ካለው እንቅስቃሴ ሁሉ እግዚአብሔር ነፃ አውጥቷቸው ተባርኮ የሚሄዱ ብዙ ሰዎችን በዚህ ሚዲያ እያያችሁ ስለሆነ መጥቶ የእናንተ ቤተሰቡም የበረከቱ ተካፋይ እንዲሆን ይህን ላሳስባችሁ ፈልጋለሁ። እግዚአብሔር ይባርካችሁ። አንዳንድ ሰዎች ደግሞ ጌስት ሃውስ አላችሁ ወይ ብላችሁ በስልክም በቢሮ ቁጥርም ደውላችሁ የጠየቃችሁን ሰዎች ጌስት ሃውስ አለ በምትፈልጉ ሰዓት እዚህ ስክሪን ላይ ባለው ቁጥር ደውላችሁ ተከታትላችሁ መገልገል ትችላላችሁ። ገስተውሱ ደግሞ ማንም ሰው የወደደውን ነገር ማድረግ ይችላል። የግድ ይህን ከፍሌ ግባ የሚባል ክፍያ ይሄ ነው የሚባል የለም። እንደ ፍላጎታችሁና እንደ እቅዳችሁ ለእግዚአብሔር ቤት አገልግሎት፣ ለወንጌል አገልግሎት የወደዳችሁትን ማድረግ ትችላላችሁ። ከዛ ውጪ ይህን አርግ ያን አርግ ግዴታ የለም። ይህን ላሳስባችሁ ፈልጋለሁ። ወንድማችሁ ፕሮፌት ብሩክ ነኝ። እግዚአብሔር ይባርካችሁ።